ለትነውን ዳሜአናቶ ሰላም ጤና ይስጥልኝ የሀገሬ ልጆች። ጥያቄ ያለኝ ለኢትዮጵያ እናትና አባቶች ብዙ ጊዜ እዚህ ሶሻል ሚዲያ ላይ በጣም ዝም ብዬ ስመለከት የራሴንም ጥናት ስወስድ እከሌእከሌ ብዬ ስቆጥራቸው ጽንፍ የረገጠ ተሳዳቢዎች፣ ሴጋ ጠብጣቢዎች፣ እሙሙላኪዎች፣ ሌቦች፣ አጭበርባሪዎች፣ ጽንፍ የረገጠ የብልግና ስድብ ተሳዳቢዎች አብዛኞቿቸው እናታቸው እና አባታቸው አንድ ላይ ሆነውን ያሳደጓቸው። ማለት ይህ በእናታቸው እና በአባታቸው እጅ ነው ያደጉት። እናትና አባታቸው ዲቮርስ አላደረጉም፣ አልተለያዩም። እናታቸውም አባታቸውም አንድ ላይ ሆነው በእናታቸው በአባታቸው እቅፍ ነው ያደጉት። እዚህ ሶሻል ሚዲያ ላይ ዞር ዞር ብዬ ሳዳምጥ ዩሃ ሚዲያ፣ ኢትዮ ኢንፎ ሚዲያ፣ የተለያዩ ኢትዮጵያ ሚዲያዎች ላይ ሚዲያዎች ላይም ደግሞ አንዳንድ ሴቶች በቃ ይሄን ሁሉ መስዋዕት የከፈልኩት ልጆቼ ካላባት ካደጉ ስነ ልቦናቸው ይጎዳል፣ ግብረ ገብነት አይኖራቸውም ምናምን ከሚል ፍራቻ ለልጆች መስዋዕት ከፈልኩ ሲሉ፣ እዚህ ሶሻል ሚዲያ ላይም እንደዚሁ አንዳንድ አንድኛው የሆነ ጎራ አንደኛው የሆነ ጎራ ይዞ ሲከራከሩ ያለ እናት ወይም ደግሞ ያላባት፣ አንድኛው ጎሎበት ያደገ ልጅ ስኬታማ እንደማይሆን ግብረ ገብነት ራሱ እንደማይኖረው ብዙ ነገር ትችት ይደረጋልና ለልጆቼ ብዬ ይባላል አንድ ላይ ሆናችሁ ያሳደጋችሁት ልጅ እንደዚህ ሲሆን፣ እናትና አባቱ ሞተውበት በህፃነቱ ሞተውበት ወይ አባቱ ሞተውበት ወይ እናቷ በህፃነቷ ሞታባት ወይ ተለያይተውበት ህይወትን ታግሎ እዚህ የደረሰ ግን ጽንፍ የረገጠ ተሳዳቢን ያላየው በአንጻሩ ጨዋ ናቸው። በጣም ጨዋ እመቤቴን ጨዋ። አንድ ምሳሌ ዋንትያን ማየት ትችላላችሁ። ዋንትያ በልጅነቷ እናትን አባቷ ተለያዩባት። እናት አባትን ያዛ አንተ አለችው፣ አባት አንቺ ያዥ፣ አንተ ያዝ ሲባል ሷ በመሀል እማትፈለግ ሊሆነ ስትንከራተት ታሪኳን የሰማችሁት ነገር ነው። ተፈጠረው ተፈጠረ ዛሬ ዋንትያ ትት ያለች ልጅ ናት፣ ጨዋ ናት፣ የልጅ አዋቂ ናት። ሌሎች ሌሎችንም መጥቀስ እችላለሁ። ሊደብራቸው ይችላል ብዬ ነው ያዋንትያ ታዋቂም ስለሆነች ብዬ ነው ስሟን ባነሳው እና ብዙዎች አሉ። እነከሌ እነከሌ ልላችሁ ፈልጋለሁ። እኔም በራሴ ስትመጡ እኔ አባቴን ያደኩት ከሶስት አመት ከአስር ወር ጀምሮ ያሳደገኝ አባቴ ነው። የፈለገ ቢሆን ከሰው ጋር ግን አንተ ምን ጥስ ብዬ አልሰዳደብም። በሆነ ንግግሬ ተናዶብኝ ሚስ አንደርስታንድ አድርጎኝ፣ ወይ በቀናት ተነሳስቶ ይሄን እንኳን ሰው ይቀናል ብዬ አላስብም፣ ወይ ምቀኝነት ብቻ የሆነ አንዳች ነገር ሾጥ አድርጎት፣ ወይ ወይ አሞት፣ ወይ አጣሞት ሰው ሊለክፈኝ ከተነሳ ብሎክ አደረገዋለሁ። ብሎክ ያረኩትን ሰው ሼር የሚያደርግልኝ ሰው ካለ እሱን መልሼ ብሎክ አደርገዋለሁ። እሳው እንዳሮጌ ቆርቆሮ እንዳሮጌ ጅብ ጮሆ ጮሆ ሲበቃው ያቆማል። ምክንያቱም እኔ የምጠነቀቀው ከኔ አፍ የሚወጣው ነው እንጂ ከሌላ ሰው አንደበት የሚወጣውን ነው አልጠነቀቅም። ካሜራም የሚይዘው ቪዲዮም የሚይዘው ያ ሰው የለፈለፈውን የተናገረውን እንጂ እኔን አይደለም። ያ ሰው ሲሳደብ እስከ ዛሬ ሀያ ዓመት ድረስ ሁሉ ቪዲዮ ይቀመጣል። ብታምኑትም ባታምኑትም የድሮ እብዶች እየተባለ ሊወጣ ይችላል። እኔ ተሰዳቢዋ ግን አልታይም፤ ተሳዳቢው ነው የሚታየው። ሰው አልመልስም ማለት ነው። አሁን እኔ እንግዲህ በአንድ ሰው ነው ያደግኩት። ምናልባትም ቤቱ ሲጨቃጨቅ፣ አባቴ እናቴን ሲደበድባት እያየው ስላላደግኩ ሊሆን ይችላል ብዬ አስባለሁ። የኢትዮጵያ ወላጆች ልጆቻችሁን እንዴት ነው የምታሳድጉት ነው? አሁን ላይ አብዛኛዎቹ ሶሻል ሚዲያ ላይ የሆነ ወጠ ያለ ጋጦጦች በብዛት እናትና አባታቸው በአንድ ላይ ሆኖ ያሳደጓቸው ልጆች ናቸው እና ምንድን ነው የቱጋነ የተበላሸው? የቱጋነው ችግሩ? ይህን ማወቅ ፈልጌ ነው። እንደኔ ታዝባችሁ ከሆነ እናንተ ምስቲ በአይነ ህሌ ናችሁ። በእናት በአባታቸው እጅ ታቅፈው ያደጉ በብዛት አጭበርባሪዎች ናቸው። ሰነፎች ናቸው። በአቋራጭ የሚበለጽጉ ናቸው። ለማኞች ናቸው። ሴጋ የሚመቱ ናቸው። አቴንሽን ሲከር ናቸው። ሰው ከእናትና ከባቱ ጋር አብሮ አድጎ እንዴት አቴንሽን ሲከር ይሆናል? ማለት ትኩረት ፈላጊ ናቸው። ያ ማለት እናትና አባታቸው ጋር አብሮ አድገዋል እንጂ የእናትና አባታቸው ትኩረት አልተሰጣቸውም። አባዬ ሲል ሲባሉ ነው ያደጉት ማለት ነው። ሰው ጎዳና ላይ እንኳን እናት እና አባቱ የሆነ ቦታ አደራ መጣሁኝ ብለው ሰው ጋር ቁጭ አርገውት የሄዱት ሰው እንኳን አድጎ የዩኒቨርሲቲ መምህር ሆኖ ስንት ነገር ሆኖ ጸጥ ብሎ እየኖረ ነው። ስጦታው ዩቲዩብን ማየት ትችላላችሁ። ብዙዎች ራሳቸውን ጋይድ አድርገውን የከሌ ከሌ ማለት አልፈልግም፣ በጣም ታዋቂዎቹን ነው የምነግራችሁ። በአንጻሩ በጣም ጎበዝ ሀብት የሚያፈሩን ንብረት የሚያፈሩት እውነተኛ ለውጥ የሚለወጡት ይህ በብዛት በእናታቸውን በአባታቸው ያላደጉ ናቸው። ቆራጦቹ በእናትና በአባት እጅ ማደግ ይሄ ከሆነ ትዳራችሁን ብትፈትሹ እንዴት ነው ልጆቻችሁን እያሳደጋችሁ ያላችሁት? የቱ ጋ ነው የተበላሸው? የቱ ጋ ነው ስህተቱ? የቱ ጋ ነው ችግሩ የሚለው እኔ ሊገባኝ አልቻለም። ይቺ ልጅ አሁን እንግዲህ ባለፈው ከሰፈሯ ልጅ ጋር ተጣልተው አባቷ እንደዛ ነው እናቷ እንደዚህ ነው አውቃቸዋለሁ እንደዚህ ናቸው ምናምን ስትል ነበረ። ዘመድ ያላት አክስቷ ራሱ ገብታ ምን አገባሽ አንቺ እያለ ስትከራከርላት ነበር። ዘመድ አዝማድ ወገን ምናምን ምናምን ያላት ከሰፈሯ ልጆች ጋራ አስጣልተው አይታችኋል እንግዲህ ቤተሰብ ያላት ወገን ያላት እናትና አባት ያላት እናቷን በድምጽ ገብታ አርባ ዓመቴ ነው ስትል ነበረ የዲቦራ እናት አርባ ዓመቷ እኔ አሁን ዲቦራ እናደርሳለሁ እንዲህ ጋይ እኔ እኮ አርባ አንድ አመቴ አሁን የዲቦራ እና ባል የባልፈው አርባ አመቴ ብላ ነበር የዲቦራ እናት የኒኩያ ናት ዲቦራ እናት ግን በስንት አመታቸው? በ13 አመታቸው ነው እንዲያገቡት። አለ እንዴ እንደዛ አይነት ነገር። ኦኬ እንደዛ ብቻ። ለማንኛውም ግን ጥያቄ ሆኖብኝ ነው። ትንሽ ይደብራል። ሊያሾስ ምናምን፣ ሊያሾን አልተናገርሻትም ልትሉት ትችላለች። ሊያሾ በ14 አመቷ እናቷ ሞታባት፣ በልጅነቷ አባቷ ሞቶበት፣ ራሷን በራሷ ጋይድ አድርጋ የመጣች ናት። እንደውም ደህና ናት ነው የምለው። ከሌሎቹ አንፃር እንደውም ደህና ናት። እንደውም ደህና ናት። ጀግና ናት። እንደውም ደህና ናት ቁም ለቁም የሚያደርጉት በእናታቸው በአባታቸው እጅ ያደጉ ናቸው የሚሉት ማለት ነው። እንዳውም ደህና ናት። አረብ ሀገር ሄዳ ፋይት አድርጋ ቱርክ ሄዳ ምን ብላ አሁን ሊያሾ የምትኖረውን ኑሮ እዚህ እኔ የምኖርበት አውሮፓ ሀገር ውስጥ እንደዛ የሚያምር ህይወት የሚኖር የለም። በቀን በቀን ቁርጥ ቀን በቀን አገልግል ቀን በቀን እንግዲህ ሁለት አመት ሊሞላት ነው፣ እየበላይ ቀን በቀን አገልግል እየበላች። አዎ ይህንን ህይወት አንቺም እኔም ሁላችንም እንመኘዋለን። ትንሽ ቡጨቃ ነው በቃ ይጠበቃል። እናትና አባት በጨዋና ያሳደገኝ እናቴ አባቴ እጅ አባቴን እቅፍ በእናቴ እቅፍ ነው ያደኩት የሚሉ ሰዎች እንደዚህ ከሆኑ እኔ ሊያ ላይ ምንም ልፈርድ አልችልም። ለማንም የኢትዮጵያ ህዝብ ጥያቄው ሰው እንዴት በእናትና በአባቱ እጅ አድጎ እንደዚህ ይሆናል። አሁን እኔ የዲቦራ ጓደኛ ብሆን ብዬ አሰብኩት። እኔ የዲቦራ ጓደኛ ልሆን፣ ከዛ እሷ ከማንም ጋር ስትጣላ እኔ አብሬ ከሷ ጋር ልጣላ። ሲጀመር የኔ ጓደኛ የሚሆን ሰው ለኔም ብሎ መጣላት የለበትም፣ እኔም ለሱ ብዬ አልጣላም። እኔ ነገር አልወድም። እቃ ከደበረኝ ብሎክ አደርገዋለሁ። እሷም ከደበራት የሆነ ሰው ብሎክ ማድረግ አለባት። በቃ ሰላማዊ ነው የሚያስፈልገው። ቤታ ግን እናቴ ኧረ፣ ራፊ ቆይ አለች እኮ ቤታ እራሷን። በአባት ነው ያደገችው። አሁን እሷ እራሱ ትሻላለች፣ ከዲቦራ ትሻላለች። ማርያምን አንዳንድ ጊዜ ስታስበው ረንዱሱ አሁን አሁን ያስተማሯት እንጂ ሶኮ ፖለቲካ እንጂ ስድብ ብዙ አልተሳደቡም ነበር መሰለኝ።